አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ተመልካቾች እንደምን ውላችኋል፣ እንደምን አምሽታችኋል። ኢና ሊላሂ ወኢና ኢለይሂ ራጅዑን። በጣም አድርገን የምንወደው የምናከብረው ወንድማችን ሙሐመድ ሰዒድ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቀው በሞት ተለይቶናል። አላህ ሱብሓነሁ ወተዓላ ማረፊያውን ጀነት አልፊርደውስን እንዲያደርገው እንማጸናለን ሁላችንንም አላህ መጨረሻችንን እንዲያሳምርልን የነገ ቤታችንን እንዲያሳምርልን በዱንያ ላይ ስንኖር ኸይር ስራ ሰርተው ከሚያልፉት ባሮች እንዲያደርገን አላህ ስብሓነሁ ወተዓላን እንማጸነዋለን የተወደዳችሁና የተከበራችሁ ተመልካቾች እንሻ አላህ ወንድ መሐመድ ሰይድን እያወሳን እንዲሁም ደግሞ አራት የቲም ልጆችን ነውና ጥሎ ያለፈው። ኢንሻላህ አካውንቱንም ዲስፕላይ አደርግላቸዋለሁ። በባለቤቱ ስም የተከፈተ አካውንት ላይ ሁላችንንም ድጋፍ እንድናደርግ፣ ምክንያቱም እኛ የተወሰነ ቀን ያህል አስታውሰን ዱዓ አድርገንለት አዝነን እናልፋለን። የሰው ልጅ መቼም ዝንጉ ነው፣ ኒስያን ነው፣ እረሽ ነው። መቼም አላህ ሱብሓነሁ ወተዓላ መርሳትን በኛ ላይ የፈጠረ ጌታ ነውና እኛ ያው እንረሳለን፣ ተፈጥሯችን ነውና። ነገር ግን የእሱ ሀዘን የበለጠ የሚጎዳው የሚሰብረው ቤተሰቦቹን ነው። በተለይም ደግሞ የቲም ልጆቹ ይጎዳሉ። ለዚህ እንሻላ ሁላችንም መረባረብ አለብን። የእሱን ስራዎች እያነሳን ስለ እሱም ባህሪ እንሻላ ገስትም ላይ የምናስገባቸው ሰዎችም ይኖራሉ ብዬ አስባለሁኝ። እንደዛ እያደረግን ሁላችንንም ግን አደራ

እኔ እንግዲህ ስንተዋወቅ ከአስራ አምስት ዓመት በፊት ጀምሮ እንተዋወቃለን ከኔ ጋራ በስነ ምግባሩም ጭምር ለብዙዎች አርአያ የሚሆን ነው ሀቂቃ። በተለይ ለወጣቶች ዲና አካባቢ እንቅስቃሴ ለሚያደርጉ ለትልልቆችም ጭምር አርአያ መሆን የሚችል ወንድም ወጣት ነው፣ ያጣ ነው። አላህ ስብሓንሁ ወተዓላ ጀነተል ፊርደውስን አላህ ይወፍቀው እንሻላ። ሁላችንም ኮፒ ሊንክ እያደረግን ቲክቶክ ላይ ያላችሁ ይህንን ፕሮግራም እንድታስተላልፉ ትላለሁኝ። ይህ ፕሮግራም ዩቲዩብም ላይ ስለሚጫን ኮፒ ሊንክ አድርጉ፣ እንደዚህ አድርጉ እያልኩ ብዙ ምለው ነገር የለም። በቀጥታ ወደ ፕሮግራሞቹ ስለምገባ ይህንን ከስር እየማስታወሱን ኃላፊነት ቲክቶክ ላይ ላላችሁ ለእናንተ እተዋለሁኝ። እንግዲህ ወንድማችን ሙሐመድ ሰዒድ ያው ረመዷንን አላህ ወፍቆት ዑምራም ሄዶ ያንን ጨርሶ መጥቶ ነው እንግዲህ በመጨረሻም ወደ አኼራ በሞት ይተሰናበተን። እዚህ ላይ አንድ መሰረታዊ መታወቂያ ያለበት ነገር የሰው ልጅ መጨረሻችን መቼ እንደሆነ በየትኛው እድሜ ክልል ላይ ያለን ከአላህ ስብሓነሁ ወተዓላ ጋራ እንደምንገናኝ የምናውቀው ነገር የለም። የመጀመሪያው ትልቁ ነገር ይሄ ነው። ስለዚህ ተውባ ማድረግ በተቻለን አቅም ወደ አላህ ሱብሓነሁ ወተዓላ የሚያቃርቡን ስራዎች መስራት ከሁላችንም ከእያንዳንዳችን የሚጠበቅ ስራ ነው። ይህንን አውቀንና ተረድተን ወደ አላህ ሱብሓነሁ ወተዓላ በሚያቃርቡን ስራዎች ላይ መበርታት በቻልነው አቅም ኸይር ስራ መስራት ከእያንዳንዳችን ይጠበቃል። ነገር ግን እድሜ ገና ነው የምፈልገውን ነገር ከሰራ በኋላ ተውበት አደርጋለሁ የሚባል ነገር በፍጹም የለም። ይህንን መረዳት መቻል አለብን። ወንድማችን አልሐምዱሊላህ መጨረሻውን በአማረ መልኩ ነው የረመዷኑን አሳምሮ ረሱል ሰለላሁ ዐለይሂ ወሰለምን ዘይሮ ዑምራውን አድርጎ፣ የዚህ አይነት እድል አይገኝም። ትንሽ ትልቁ አልሐምዱሊላህ መስክሮለታል። ይሄ የማይገኝ እድል ነው። እንሻላ አካውንቱን ዲስፕሌይ ላይ ማድረግ እችላለሁኝ። እንሻላ ይሄኛው በኮምፒውተር ላይ ስለሆንኩ ይከለክለኛል ብዬ አላስብም። እንሻላ ሁላችንም የወንድማችንን ቤተሰቦች በማገዝ በኩል እንረባረብ። አካውንቱ እዚህ ያስቀመጥኩላችሁ ነው። እስክሪን ላይ ያደረግኩት ነው። በዚህ ሁላችንም እንድንረባረብ እያልኩኝ ኢንሻላ የእሱ ወዳጆች የሆኑ ጓደኞች የሆኑ ስለ እሱም ደግሞ ያላቸውን ስሜት ሀሳብ የሚያጋሩንም ሰዎች እንጋብዛለን። ኢንሻላ የወንድማችን መሐመድ ሰኢድ የቲም ልጆች በዚህ አካውንት ላይ ድጋፍ እናድርግ። ኮፒሊንክ በማድረግ ኢንሻላ እንድናስተላለፍ ማለት ፈልጋለሁኝ። ወንድማችን ሙሐመድ ሰዒድ ያቀርባቸው የነበሩ ነሽዳዎችም ጭምር እጅግ በጣም የሚያስተምሩ አኺራን የሚያስታውሱ ሆነው ጭምር እናገኛቸዋለን። የአኺራ ጉዳይ መረሳት የሌለበት ነገር ነው። አኺራችንን ምንጊዜም በቻነው አቅም ማስታወስ መቻል አለብን። ዱኒያ ጥለናት የምንሄዳት ሀገር ናት። ይቺ ጥለናት የምንሄዳት ሀገር ሁላችንም መልካም ስራ በመሰነቅ ማሳለፍ መቻል አለብን። ይህንን በደንብ አድርጎ መገንዘብ መረዳት ያስፈልጋል። ከዚህ አንጻር ወንድማችን አንደኛ፣ በአቋም ደረጃ በምናይበት ጊዜ የሙስሊሞች የጋራ የሆነ አንድነት ያስጨንቀው ነበር። ወንድማችን ሳይዝ ይዞ ሱፊ ሰለፊ እያሉ በመቆራቆዝ አያሳልፍም ነበር። ይሄ አንደኛው ትልቁ ከወንድማችን ትልልቆችም ጭምር የሚማሩበት ጉዳይ ነው። በቃ ለዲኔ እኔ አስተዋጽኦ ማድረግ የምችለው በዚህ ዘርፍ ነው ብሎ ያንን ለይቷል። በቻለው አቅም ለዲኑ በገባው መጠን አስተዋጽኦ ያደርጋል። ከዛ በዘለለ ግን የሚያለያዩ ነገሮችን የሚከፋፍሉ ነገሮችን፣ ንግግሮችን የውዝግብ አጀንዳዎችን እያነሳ ወይም ደግሞ ሰዎች እንደዚህ ሰዎችን አላሁም ሰለ ዓላ ሙሐመድ ሰዎችን ሰዎችን የመወንጀል ነገርም የለውም ነበር። ስለዚህ ይህ ከወንድማችን ሙሀመድ ሰኢድ የምንማረው ትምህርት ነው ማለት ነው። ስለዚህ ሁላችንም የሱ አካውንት የሚስቱ ስም አሁኑ ሁላችንም የምንችለውን አስተዋጽኦ እናደርግ። ይሄ የሆነበት ምክንያት ለምንድን ነው? የሰው ልጅ ረሺ ስለሆነ ነው። ቶሎ በትኩሱ ይሄው የሀዘን ስሜት ሳይጠፋ፣ ይሄው የአስተዋጽኦ የማድረግ ስሜት ሳይጠፋ ነው ሁላችንም ወደ የግል ሀጃችን እንገባለን። ወደ የግል ተለመደ ሩጫችን እንገባለን። ማንም የሚያስታውሳቸው አይኖርም ቤተሰቦቹን ከዛ በኋላ። አልሐምዱሊላህ ከዚህ ቀደም ወንድማችን ማመድ አወል ሳላ በሞተ ጊዜ ወዲያውኑ ማህበረሰቡ ተረባረበ። አልሐምዱሊላ ሜዳ ላይ አልወደቁም፣ ቤተሰቦቹ ቤት ተገዛ። ወንድማችን ኡስታዝ ማሙድ ኑስም በተመሳሳይ መንገድ ለህክምና ተብሎ ተሰበሰበ፣ በኋላ ሰው ተረባረበ። መጨረሻ ላይ ልጆቹ ሜዳ ላይ ቢያንስ አልወደቁም፣ አልተበተኑም። ስለዚህ የዚህ ወንድማችንም ጉዳይ ነገ ሁላችንም ስለምንረሳው አሁኑ ሁላችንም እንረባረብ የሚል መልእክት አለኝ። ከወንድማችን ስራዎች፣ ቃለመጠይቆች አንዳንድ ነገሮችን እያነሳን እንሄዳለን። ገዝትም ላይ የማስገባቸው ወንድሞች ይኖራሉ። ስለ ወንድማችን የሚሰማቸውን ሀሳብም ጭምር እያካፈሉን ያንንም እንሻላ የሚያደርጉ ወንድሞችንም እንሻላ እንጋብዛለን። በተነሳው ሰለሀዲን እንሻላ ሰለሀዲን የታለ፣ ሪክዌስት ላክል እንሻላ የእሱ በተለይ የቅርብ ጓደኞች ስለሱ የምትነግሩን ወንድሞች ቢሆኑ በጣም ደስ ይለኛል። ይህ ፕሮግራም እንሻላ ሀሩን ሚዲያ ላይ ቻናላችን ላይ የምንጭነው ስለሆነ በተነሳው አጀንዳ ላይ ብቻ

ሐሳብ የነበረው ወንድማችን ነው። ድሮ ልጅ እያለን ሽዳ ስንል እኖራለሁ ብሎ ስንቱ እየተመኘ ወደ ቀብር ገባ፣ ስንት ሰው ተሸኘ እያለ ነበረ እና እንሻላ ወንድማችን ሰላሐዲን መግባት ትችላለህ፣ ላስገባህም እየሞከርኩ ነበር እንሻላ። ስለዚህ ወንድሞቻችን አንደኛ ስንኖር ዱንያ ላይ ከሰዎች ጋር የሚኖረን አኽላቅ ስነ ምግባር መልካም መሆኑ በጣም አስፈላጊ ነው። ወንድማችን ሙሀመድ ሰኢድ ሁሉም የመሰከረለት ወንድም ነው። ትንሽ ትልቁ ጭምር የመሰከረለት ወንድም ነው እና አላህ ስብሓነሁ ወተዓላ ጀነት አልፊርደውስን አላህ ይወፍቀው። ወንድማችን ሳልሃድ ኢንሻአላህ ካለ ጆይን ማድረግ ትችላለህ። ጀዛከላሁ ኸይር ኦኬ፣ ለምሳሌ ሌላ ሰው ለመግባት እየሞከረ ነው። ካልሆነ ኢንሻላ ከኮምፒውተር ወጥቼ በሞባይል እገባለሁ። ያስገባል። ይሄኛውም ኢንሻላ ወንድማችን ኢንሻላ ለመግባት ሞክር። ጀዛከላሁ ኸይር ወንድማችን ሙሀመድ ሰኢድ ይሠራቸው የነበሩ ነሽዳዎች በጣም ረሱሉ ሰለላሁ ዐለይሂ ወሰለምን የሚያስታውሱ እንዲሁም ደግሞ አኪራን የሚያስታውሱ ጭምር ነበር። ሱብሓነላህ እና ብቸኛው ጌታ የዓለማቱ ሁሉም ፈጣሪው እንደ ብልሃቱ ነብሴን የገራት ባለ ጉልበቱ የማይቀር ሆኖ ገሎ ማንሳቱ ማንሳቱ ሰውን በስራው እንዳመስተቱ ጭንቃለችኝ ያቺ ቀኒቱ ጭንቃለችኝ ያቺ ቀኒቱ ያቺ ቀኒቱ ያቺ ቅያማ የምጠብቀኝ ሚዛና ቁማ ዛሬ ላይ ሳያት ሰጋ ሁኔማ ምን ይዛ ይሆን ነፍስ ያስቀድማ ምን ስታረገኝ ምን ተሸልማ ምን ወዳዝ መርታ ማንጋ ከርማ ምን ወዳዝ መርታ እማንጋ ከርማ ያ አላህ ቀጠሮ በሰአቲቱ ትጬን ቀኛለ እስኪያ ማመጪቱ ያ አላህ ቀጠሮ በሰአቲቱ ትጬን ቀኛለ እስኪያማመጪቱ ከምድር ላይ ህይወት በምድር ውስጥ አልፈን፣ ያቺ ቀን ተፍታን ስታራግፈን፣ ገላ ሳንሸፍን ልብስና ከፈን፣ ድንጋጤያችን ሲያዘፈዝፈን፣ ላባንገት ድረስ ሲዘፈዝፈን፣ መሬት ስትነግረን ነውር ሳታልፈን፣ ምን ኸይር ስራ አለ ተርፈን? አላህ ስብሐነሁ ወተዓላ ወንድማችንን ጀነቱል ፊርደውስን ይወፍቀው። ወላሂ አኪራን የሚያስታውስ ወንድማችን ነው። መስመር ላይ እሱን በቅርበት የሚያውቁ ወንድሞች መስመር ላይ ገብተዋል። ላ ሰማል ሳላ ዲን ወሳላይሰማ

ወልድ ያ ድረስ ሄደን ሁለት ዓመት የሚሆን አንድ ቤት ውስጥ እያደረን አብረን ኖረናል ከሙሀመድ ሰኢድ ጋር። እጅግ በጣም መልካም ሰው፣ ጥሩ ሰው፣ አላህ ይቀበለው የተለየ ሰው ነበረ። በጣም ከድሜው አርቆ የሚያስብ ነበረ። ከድሜው በላይ የሚያስብ የነበረ ልጅ ነው እና ከሳምንት በፊት ይመስለኛል ከመሐመድ አሊ ጋር ሆነው ሙሐመድ አሊን ታውቀዋለህ። በውላ ኤርፖርት ሆኖ ደውለውልኝ ነበር፣ ወደ እኔ ደውለውልኝ በቪዲዮ ሁለቱም እያወሩኝ ወደ እምራ እየሄድኩኝ ነው፣ ተጠፋፋን ሳለህ አፉ በለኝ ብሎኝ በቪዲዮ አውርተን ተያይተን፣ ወደ እምራ መሄዱንም ነግሮኝ ዱዐ አድርግልኝ ብየውን የተለያየ ነው። መመለሱ ግን አላወቅኩም ነበር። ተመልሶ እንደዛ መሆኑ ደግሞ እንግዲህ የአላህ ስራ ነው። ቤተሰቦችንም አላህ ሰብሪስታቸው፣ እኛንም አላህ ሰብሪስተን። እኛ ቤት ቤተሰብ ነው አብድራሂም እዚህም አሜሪካን አገር ላይ ያሉ እህቶቼ ወላሂ እንድልክ ኖር እንደ ትክክለኛ ባዮሎጂካል እህት ነው ለቅሶ እየተደረሱ ያሉት ኢትዮጵያም እንደዚሁ እህቶቼ በቃ ቤተሰብ ነን እኛ ቤት ባለቤቱንም ልጆቹንም ሁሉንም። አብዱላይ ዝም እዚህ ላይ አለ አብዱላይ፣ አይ ቲንክ አብዱላይ ዛሊም እንደዚሁ የኛ ጓደኛ ነው። እና መሐመድ ሰዒድ በጣም መልካም ሰው የነበረ ነው። አላህ በጀነት ፍቅሮ ሲያገናኘን ነው የምለው አላ የዛሬው ፕላን አሁን መለየት ከሆነ እኔም ልያ ናሳውቃለሁ ወንድሞችን አገሩና ወይ እንሻላ መርሓባ። በተለይ አራት የቲሞችን ጥሎ ነው የሄደው ወንድማችን እና ይሄው እንደው የሀዘን ስሜት ሳይበርድ ማህበረሰቡ ከመረባረብ አንጻር ይሄ ወንድማችን ህይወቱም ጭምር አስተማሪ የሆነ ነው። በተለይ ዳዕዋ ላይ ዲል ላይ ለሚንቀሳቀሱ በየትኛውም ወገን ላሉ ሀቂቃ ለትልልቆች ጭምር አርአያ የሚሆን ነው ሙሀመድ ሰኢድ እየኖረበት የሄደበት መንገድ። የልዩነት አጀንዳዎች ላይ ገብቶ ሲያራግብ ሲንቦጫረቅ አናየውም። እርስ በርስ የሚከፋፍሉ አጀንዳዎች ሲገባ አናየውም። ባመነበት መንገድ ራሱንም ሳያገን በቻለው አቅም ኸይር ስራ ሰርቶ ከሁሉም ጋር ተግባብቶ ሲሰራ የነበረ ወንድም ነው እና ከዛም ህይወቱ ብዙ የምንመራቸው ነገሮች ይኖራሉ እና በተለይ አሁን ባነሰዋቸው በሁለቱ ጉዳዮች ላይ ሰላሕ ዲን ኢንሻ አላህ ያለህን ሀሳብ ትሰጥ። ትክክል ነው ሙሐመድ ዓብድራሂም። በጣም በጣም በጣም እንዳልከው ድምፃችን ሰማም ላይ የነበረውን ተሳትፎ እናውቃለን። በሚችለው በእውቀቱ አላ በሰጠው በነሽዳውም በሁሉም ተሳትፎ ያደርግ የነበረው ወንድም ነው ወላ እና እነዚህ ልጆቹ ዛሬ እንሻላህ ንያ እናደርግ ይሆናል። የዛሬው ብቻ ምንደው ምን ይበቃል ብዬ አላስብም። የኛ ኃላፊነት ናቸው የቲሞች ናቸው ከዚህ በኋላ አይንክ፣ የመጀመሪያ ልጁ ይመስለኛል ገና አስራ ምናምን ዓመቷ ይመስለኛል ሴት መሰለችኝ። ከዛ ቀጥሎ ያሉት ገና ህፃናት ናቸው። ስለዚህ በእኛ እርዳታ ስር ሁሌ ከሚሆኑም አንድ ዘላቂ ነገር ብናደርግ ሞሬ የተሻለ ነው። አላህ ያሳካው። እሱ ማድረግ ባንችል እንኳ ግን በምንችለው ሁሉ ኢንሻአላህ እነዚህ ልጆች የኛ ሃላፊነቱን መወጣት አለብን አለበት ብዬ አምናለሁ ኢንሻአላህ ጀዛከላህ ኸይር፣ ሹክረን በጣም ሰላሀዲን እንሻአላህ የምትነይቱ ወንድሞች እንሻአላህ እዚሁ የነየታችሁ አካውንቱ አለ። በቀጥታ የነየታችሁትን ደግሞ በተቻላችሁ ፍጥነት ወዲያ አሁኑ ማስገባት ቢቻል። ሰላሀዲን በእናንተ በኩልስ ቤተሰብ ጋር ተነጋግራችሁ፣ በተለይ አሜሪካ አካባቢ ያሉ ወንድምና እህቶች ብዙ ጊዜ በዜል በካሻፕ ማስገባት የሚፈልጉ ሊኖሩ ይችላሉ። ና እሱን ስ አሬንጅ ማድረግ የቻላችሁበት ሁኔታ የለም ወይስ በቀጥታ ወደ ኢትዮጵያ አካውንት ነው ከዚህም ያለው ግድ ማስገባት ያለ በዛ በኩል ያሰባቸውት ነገር አለ ያሰብነው ነገር አለ። ነገር ግን ባለቤቱን እስካሁን ማገኘት ስላልቻል ያው ያለች በዚኛ ከባድ ስለሆነ ወይም እናቱን ከነሱ ከሰማን በኋላ ነው። አሁን ግን አንተን እንደጀመርከው በአንተ ይቀጥልና አንተም ጋር አውርተን ከዛ በኋላ የሚሆነ ይሆናል። አሁን ግን በዚሁ ይቀጥል። እስካሁን አላገኘውም ባለቤቶች። መርሓባ መርሓባ። ስለዚህ ሁላችንም ኢንሻላህ በባለቤቱ አካውንት ስክሪን ላይ የምታዩት ነው

እዛ ቦታውም ላይ ነበርክ አንተም። እና እስኪ ከአንተ እንጀምር፣ እስኪ የተሰማህን ስሜት መጀመሪያ ግለጽልን አህመድ። በቪዲዮም ስለመጣ ኢንሻአላህ አንተ ላስቀድምን አብላይዝም አዲም አሉ። እስኪ ምን ስለ ሙሐመድ ሰኢድ መጀመሪያ ያለህን ስሜት ግለጽልንና ከዛ ወደ ሌሎች ነገሮች እናልፋለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። እያስቸገረኝ ነው። ምናልባት እየተሰማው ከሆነ ይሰማል ይሰማል ይሰማል። ያው አንዳንድ ጊዜ አንዳንድ ሞቶችን አምኖ መቀበል መስማት ትንሽ አስደንጋጭ ነው። አንዳንድ ጊዜ ደግሞ አሁን ያለንበት ሁኔታ መርዶዎች የሚነገርባቸው መንገዳቶች ትንሽ ያስደነግጣል። እንደ ሚዲያ ባለሙያም ሚዲያ ላይ የምናውቃቸውን ሰዎች ድንገት ስናይ በጣም ነው ሾክ የምናደርገው። የምትስለው ራስህን ነው። የምትስለው ራስህን አድርገህ ነው። እና በጣም ከባድ ሁኔታ ነበረ። ያው ወንድማችን ሙሀመድ ሰኢድ ሁሉም ሰው የሚወደው አይነት ልጅ ነው። ሁሉም ለሁሉም ሰው የቅርብ ጓደኛ የሆነ ሰው ነው። ያው ይሄ አሁን ዛሬ ላይ ይሄ ሁሉ ሰው አጠቃላይ ሶሻል ሚዲያ ላይ ያለውም እንቅስቃሴ ያለ መሬት ላይ ያለውም ማህበረሰብ በጣም ብዙ ሰው ነው። ያው የቦታው አቀማመጥ ይከብሮ አዲስ አበባ ጋር ከምናየው ጋር እንትን ላይል ይችላል። ምናልባት ሶሻል ሚዲያው ላይ በደንብ እንትን ላይል ይችላል እንጂ በጣም በርካታ ሰው ነው የመጣው። በርካታ ሰው ነው ያዘ ነው። ሙስሊም ክርስቲያኑ ነው ያዘ ነው። እኔ በርካታ የሌላ እምነት ተከታዮች እየደወሉ የሚነግሩኝ ቃላት ለራሱ በጣም ምን አይነት እንደውም በደንብ እንደው እንደው እኛ ከምናውቀው በተጨማሪ እንደው ምን አይነት ባህሪ ቢኖረው ነው እንደዚህ ዛፍ ቅጠሉ ያዘነለት ብዬ እንደው ማንኛውም በቃ ስለ እሱ ሲነገር የማያዝንለት ቅስሙ ያልተሰበረ ስሜቱ ያልተጎዳ ሰው የለም። እንደው ሀቂቀተን የሆነ ሆኖ እንግዲህ ያው አላህ በሻው ሰዓት አላህ በቀደረው ሰዓት ወደማይቀረው አኼራ ሄዷል። መሬት ላሉት ደግሞ ለቀሩት ቷቸው ለሄዱት እኛ ዛሬ የተሰናበት ነው። እስከ መጨረሻው ሰዓት እዛ ነበር። ይው ሸኝተን እኛም ወደ መኝታችን ተመለሰን፣ እሱ ብቻውን ቀረ። ነገር ግን ልጆቹ፣ ቤተሰቦቹ፣ እናቶቹ እንደኛ በቀላል ሀዘኗ ይወጣላቸው ከባድ ሀዘን ውስጥ ነው የሚገኙት። ከዛም በተጨማሪ ደግሞ ያው የሰው ልጅ ነው እና ደካማ እናት አለችው። ያው ምናልባት እንደዚህ አንዳንድ ጊዜ እንደው ራሳችንን ፈተሽ ስናደርግ እንደዚህ ሶሻል ሚዲያ ላይ የሚታወቁ ሰዎች እስክሪን ላይ ያሉ ሰዎች እንደው የተንደላቀቀ ሕይወት የሚኖሩ የሚመስለን ሁላችንም ነው ራሳችንም ስለምናውቀው ነው። ደካማ እናት አለችው አራት የቲሞችን ነው ትቶ ሄደው። እንደው በተቻለ አቅም እንደው የተሻለ ነገር ማድረግ ብንችል፣ ቢያንስ እንደው እነዚህ ልጆች የሚቦርቁበት እንደው የሆነ ነገር ማድረግ ብንችል፣ ነገ ከነጎዳ እነዚህ ልጆች ጎዳና እንዳይወጡ ምክንያቱም አሁን ላይ ዛሬ ላይ ካልተሰራ ነገ ከነገ ወዲያ ነገራቶች ከሄዱ በኋላ እንደው መለስ ብለን እንደ አንዳንድ እስላሚክ እንቅስቃሴ ላይ የነበሩ ሰዎችን ስናስታውስ ወደ አኸራ የሄዱትን ዛሬ ላይ ልጆቻቸውን የሚጠይቅ አካል አለ ወይ ብለን እንኳን ብናስብ፣ ሁሉም አብዛኛው ተረስተዋል። ይሄ ነገር ሳይመጣ አሁን ከወዲሁ ሁላችንም በምንችለው ተረባርበን ኒያውም እንግዲህ በምን አይነት መንገድ እንደያዛችሁ አላውቅም አብዱሬ ዛሬም ከሆነ በዛሬው ፕሮግራም ተይዞ ነገም ከነገ ወዳም በቀጥታ ስርጭት በቲክቶክም በምን ሁሉም ሰው ተረባርቦ ሌሎች ልጆችም እንደዚሁ ኸይር ስራ ላይ የሚሳተፉ ልጆችም ተሰባስበን የሆነ ነገር ማድረግ አለብን የሆነ ነገር ላይ መድረስ ይኖርብናል ብዬ ነው ማስብ አብዱሬ ለሌሎች ወንድሞች ሀሳብ፣ መርሃባ ጀዛከላ ኸይር። በቀጣይ ቀናት ያው የሚደረጉ ነገሮች እንደተጠበቁ ሆኖ አሁን ላይ የሚነይተውም እየነየተ ከዚሁ ስሜት ሳይወጣ ያው የእኛ ሰው ከዚህ ስሜት ከወጣ በኋላ ያው የምታውቀው ነው፣ ቀዝቀዝ እያለ ነው የሚሄደው። እና ከዛ አንጻር አሁንም የሚነይተው እየነየተ ዛሬ የተቻለውን ያክል በዚሁ በትኩስ ስሜት ባለበት መሄዱ የተሻለ ነው የሚል አቋም ነው ያለኝ። እስካለን ሰዓት አንድ ሰዓት የምንቆይ አንድ ሰዓት ተኩል ባለችው ሰዓት እሱን በኸይር እያስታወሰን የሚነይቱ ሰዎችም እየነየቱ የሚሄዱበት መንገድ ቢሆን ጥሩ ነው የሚል እምነት ነው ያለኝ። በእኔ በኩል ምናልባት ይሄም ፕሮግራም የዩቲብም ላይ ስለሚጫን እሱን እንሻላ ይህንን በዚሁ መቋጫ አድርገንለት ይህን ፕሮግራም ዩቲብ ላይ የምትከታተሉ ተመልካቾቻችን ስክሪን ላይ በምታዩት ቁጥር እንሻላ ለወንድማችን ድጋፍ እንድታደርጉ ለቤተሰቦቹ መልእክታችንን እያስታወስን የቲክቶክ ፕሮግራማችን ይቀጥላል። እንሻላ ዩቲብ ላይ ግን ይሄኛውን እንጭኗል እየተቀረጸ ስለሆነ ሁላችንም እንረባረብ የሚለው